ባለቤቴን እንደዝህ ነበር የቀማችኝ፣ የሚል እንግዲህ የሁለቱን የህይወት ታሪክ ይዤላችሁ መጥቻለሁ። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። የሸምስ ዩቲዩብ ቤተሰቦች እንዴት አላችሁ? እንደምን አላችሁ? ከእኔ ጋር አልሐምድላ፣ ሁሉ ሰላም ሁሉ መልካም ነው። እንግዲህ የነዚህን በፕሮፋይሉ ላይ የምታዩትን የህይወት ታሪክ ይዤላችሁ መጥቻለሁ። እንግዲህ አንዳንድ ጊዜ ሴቶች ትዳር ስንይዝ ራሳችንን የምንረሳበት ቤታችንን፣ ንብረታችንን ለመጠበቅ ለቤታችን፣ ለእንደዚህ ለእንደዚህ እያልን ራሳችንን ብዙ ሴቶች እንጥላለን። ራሳችንን በምንጥልበት ሰዓት ደግሞ ወንዶች ራሳቸውን ወደሚጠብቁት ሴቶች ድህናብ ከሚለብሱት ከሚገያጊያጡት ጥለው ጥርግ ይላሉ ማለት ነው። እንግዲህ እንደዛ አይነትን ሰው ያብዛልን። የምትመለከቷት እንግዲህ በመጀመሪያ ያለችው ፕሮፋይሏ ማለት ነው። ባሏ ጋራ እንግዲህ መንገድ ትወጣለች። መንገድ ላይ ሱቅ ስክድ እንግዲህ ሌላ ቆንጆ የሆነች ልጅ፣ የተበጃጀች ራሷን የጠበቀች ልጅ ባልየው አይኑ ይተክላል እዛች ላይ ማለት ነው። እና ሚስቱ እንዳለች ራሱ ረስቶ አይኑ እዛች ጋር አብሮ ነበር የሄደው ዋው እያለም ያመጉሳት ነበረ። ይችኛይቱን ሲያመጉስ ሚስቲቱ ማልቀስ ጀመረች። የተመጎሰችው ሴት ግን ወደሚያመጉሳት ወንድ ሳይሆን ወደሚያመሰግናት ዋው፣ እንዴት አባቷ ነው የምታምረው፣ ቆንጆ ነች፣ ታምራያለች ወደሚላት ወንድ ሳይሆን የሄደችው ወደምታለቅ ሰው ባለቤቱ ነበር እግሯ ያመራው ማለት ነው። ከዛ በኋላ ልጅቱን ቀጥ አርጋ ጠየቀቻት። በእኔ ምክንያት ነው አደለ? ተጣልታችሁ የምታለቅሸው? እኔን ስላመጎሰኝ እንደገና ቆንጆ ነች ታምራለች ስላለኝ ነው አንቺ እያለቀሽ ያለችው ስትላት፣ አዎ ስትላት፣ በቃ ተከተይኝ ብላት ወደ ሱቅም ወደ ራሷን ወደ ምታበጃጅበት ቦታ እንግዲህ ጸጉር ቤት ወሰደቻት። ልብስ መረጠችላት፣ ልብስ ገዛችላት። ከዛ በኋላ ልብስ ከገዛችላት በኋላ ወደ ፀጉር ቤት ነበር ያመራችው። ፀጉሯን አሰራቻት፣ ሜካፕ አሰራቻት፣ ውብ አርጋ አዘነጠቻት። ከዛ በኋላ እንግዲህ ይህንን ልጅቱ ሶስተኛ ያለው ፕሮፋይሉን መሰለች ማለት ነው። በጣም ቆንጆ ውብ ሆነች። ይችኛይቱም ሴት በጣም በቆንጅናዋ እንትናለች ተገረመች ማለት ነው የሰው ልጅ ትልቅ ሁሉ ከኛ በታች ነው። መበጃጀቱም ልብሱም ሜካፑም ምኑም ከኛ በታች ነው። ንብረቱም ምኑም ከኛ በታች ነው። የሰው ልጅ ውድ ነው። ከተ ሁሉም ነገር ከተወጃጀና ካማረ ከተዋበ ማንኛውም ሴት ያምራል ብላ እንግዲህ ካሁን በኋላ ሌላ ሰው የሚያመጉ ሰው ባለቤትሽ የመጣው የሄደው ጋራ አይኑ ተከትሎ የሚሄደውን ባለቤትሽን በእንደዚህ በተዋበ ሁኔታ ሁልጊዜም ተውበሽ ጠብቂው ሂጂ። ካሁን በኋላ ግን ምን ማድረግ እንዳለብሽ፣ ትዳርሽን እንዴት መጠበቅ እንዳለብሽ ተማሪበት፣ ብላ ያቺ ሴት እንግዲህ አሱባ አስተምራ ወደ ቤቷ ነው የላከቻት ማለት ነው። አንዳንድ ቀማኛ የሆኑ ሴቶች እንደዚህ አይነት ጥሩ ስነ ምግባር ከማድረግ ይልቅ ለመቀማት በቃ እኔ ከሷ ብሻል ነው ከኔ ጋር የመጣው በማለት እንግዲህ ወንዱን ይቀማሉ። ወንዶችን ይቀሙና ከዛ በኋላ ህይወታቸውን ይቀጥላሉ ማለት ነው። እንደዛ ከማድረግ እንደዚህ አስተማሪ የሆኑ ሴቶችን ውብ ሴቶችን የሴቶችን ልብ ሰብረው ሴቱ ነው የሴትን ልብ ሰብረው ከማይሄዱት ይጠየር እና እንደዚህ አይነት የሆኑ ሴቶችን ምርጥ ሴቶችን አለ ያብዛልን የምር። በተለይ በአሁኑ ዘመን የጓደኞቻቸውን የእህቶቻቸውን በጣም የሚያሳዝን ጊዜ ላይ ነው ያለ ነው። እየወሰዱ በኋላ ላይ ችግር ሲመጣባቸው እንደገና ያሬድ እንደዚህ ባላደረግን ብለው ከሚጸጸቱ አንድ እዛ አይነት አስተማሪ የሆኑ ሴቶችን ቢያበዛለን በጣም ደስ ይለኛል። ቤተሰብ እና እንደዛ ሆኖ ብዙ ሴቶች የሴትን ልብ ሰብረው እንግዲህ ብዙ ጊዜ እንግዲህ እነዚህ የሚበጃጁ ሴቶች ራሳቸውን የሚጠብቁ ሴቶች በአብዛኛውን ጊዜ እንግዲህ እንድፋው አንጣ እንወሰደው እዝህ እናርገው የሚሉ መዋባቸውን ብቻ ነው የሚያወት። ኢኮኖሚያቸውን አይጠብቁም፣ ምናምን አይጠብቁም። በብዙ ብሮች እየሄዱ እያከሰሩ እንግዲህ ራሳቸውን ያስውባሉ ማለት ነው። ግን ደግሞ ባለው ነገር በራሳቸው ኮንፊደንስ በራሳቸው ተማምነው ነው ያለው ነገሩም፣ በራሳቸው ጊዜ ራሳቸውን የሚጠብቁ ሴቶችም አሉ። ግን በአብዛኛዎቹ እንግዲህ ያለውን ቤት ያለውን ነገር ዲፍትፍት አድርገው መዋቢያቸውን ገዛዝተው ይዋባሉ። ቤታቸው አለቀ ደቀቀ ሳይሉ ባላቸው ነገር ይዋቡና ቤቱ ባዶ እስከሚሆን ድረስ የሚበሉት እስከሚያጡ ድረስ የሚያጌጡ ሰዎች ሴቶች አሉ። ምሳሌ ነገ ምን ልበላ ነው ብለው የማያስቡ ልጅም ኖራቸው ቤትም ኖራቸው ምንም ኖራቸው፣ ፈቅቶ ያንጣ ፈለገበት ሂዶ ፈለገበት ገንዘብ ያንጣ ምን አገባኝ እኔ ብቻ ልዋብ የሚሉ ሴቶችም አሉ። እና ስለዚህ አንዳንድ ወንዶች እንደዚህ አይነት ሴቶችን እየመረጡ እዳገባሁኝ ቤቴን ባዶ አረገችው አደህየችኝም የሚሉ ወንዶች አልጠፉምና መካከለኛ ከምንሆን ከሚሆኑት ራሳችንን ከሚጠብቁት ሴቶች አድርገን ለምን ሴቶች ራሳችሁን መርሳት የለባችሁም። ራሳችሁን ለቤታችሁ ብላችሁ ስረሱ። በጣም ጎበዝ ሁናችሁ ቆጥባችሁ ያስቀምጣችሁትን ገንዘብ ባሎቻችሁ ለሌላ ሴቶች እንዳይበትኑት መካከለኛ ሆናችሁ መጓዝ አለባችሁ። ግቡ እና ስለዚህ እንደዛ ነው እላችኋለሁ። ላይክ ሰብስክራይብ አድርጉ። ቤተሰብ አብሽሩ። እንግዲህ ላይክ እና ሰብስክራይብ አይረሳ። በቃ ሰላማ